ወደ ውርደትና አረንቋ ምድር ወረዱ። ዛፍ መብላት ተከልክለው የነበረ ቢሆንም የመመገብ ስሜታቸው አሸነፋቸው ነበሉ። በዚህም ምክንያት ተሰትሮ የነበረው ሀፍረተ ተገላቸው ተገለጠ። ሆድ እውነትም የስሜቶች ምንጭ፣ የህመምና የጥፋቶች መብቂያ ጓዳ ነው። የእሱን ቅስቀሳ ተከትሎ ፍትወተ ሥጋ ይነካካልና በሚቀጥሉት ክፍሎች የተወሰኑትን እናያለን የመራብን ፋይዳ አስፈላጊነት በምን መልኩ የምግብ አምሮትን መግራት እንደምንችልና ቀጥሎም ስለ ፍትወተ ሥጋ ዝንባሌ የተወሰነ እናያለን አንደኛው ርዕስ የመራብ ጠቀሜታ አስፈላጊነት ወይም አለ ልክ የመመገብ ውግዝነት ነቢዩ ሰለዋቱ ረቢ ወሰላሙሁ ዓለይህ ከሰው ሁሉ የሚልቅ ማን ነው ተብለው ሲጠየቁ

ውሃ ሲበዛበት እንደሚሞት ተክል ነው ብለዋል የአላህ መልእክተኛ ዓለይህ ሰላቱ ወሰላም። እንዲህ ብለው የሰውን ልጅ የሆዶን ያክል የተሸከመው ስልቻ ይል ጀርባውን የሚያቆምበት የተወሰኑ ጉርሻዎች ይበቁታል። የግድ ከሆነ ደግሞ አንድ ሶስተኛውን ለምግብ አንድ ሶስተኛውን ለመጠጡ፣ አንድ ሶስተኛውን ለስትንፋሱ መተው አለበት። ትርሚዲ ይዘግበውታል ከኡሳማ ኢብኑ ዘይድና

ግና አካለ ምድር ሁሉ የምታውቃቸው መላእክት የሚያጅቧቸው ናቸው። ሰዎች የዱንያን ጸጋ አጣጣሙ፣ እነርሱ የአላህን ትዕዛዝ በመፈጸም ረኩ። ሰዎች ፍራሽና ወፋፍራም ሴቶች ላይ ተጋደሙ፣ እነርሱ ግን በግንባሮቻቸውና ጉልበቶቻቸው ለአላህ ተደፉ። ሰዎች የነቢያትን ፈለግና መልካም ባህሪዎቻቸውን ተዉ፣ እነርሱ ግን አጥብቀው ያዙ። ምድር እነርሱን ስታጣ ታነባለች። አላህ እነርሱ የሌሉበትን ምድር ሁሉ ይጠላል። ውሾች በክት ላይ እንደሚረባረቡበት ዱንያ ላይ አልተረባረቡም። ከማንኪያ ትራፊ ላሱ፣ እራፊ ጨርቅ ለበሱ። የተንጨባረሩና ትቢያ የለበሱ ናቸው። ሰዎች ሲያዩዋቸው ታማዋል ብለው ያስባሉ። እነርሱ ግን ታመው አይደለም። ይዘባርቃሉ፣ አእምሯቸውን የሳቱ ናቸው ይሏቸዋል ግና በአእምሮ ጤናማ ናቸው ነገር ግን እነርሱ የአላህን ጉዳይ ተቀልቦቻቸው ስላዩ የዱንያን ጉዳይ እርግፍ ባድርገው ተው እነርሱ በዱንያ ሰዎች ዘንድ አእምሮ የሌላቸው ተብለው የሚታሰቡ ናቸው ባይሆን ብዙዎች አእምሮ በሌላቸው ዘመን እነርሱ ኖራቸው በመጨረሻው ዓለም ትልቅ ክብር አላቸው እንዲህ አሉት ለኡሳማ ኡሳማ ሆይ እነርሱን ያገኘህ እንደሆነ ለአንድ አገር የደህንነት ዋስትና መሆናቸውን እወቅ። አላህ እነርሱ የሚኖርባትን አገር ህዝቦች አይቀጣም። አላህ በነርሱ ተደስቷል፣ ከነርሱም ወጥቷል። ወንድሞች አድርገህ ያዛቸው በእነርሱ ምክንያት ትድን ይሆናልና። ሆድህ ተርቦ ጉበትህ ተጠምቶ ሞትን ማግኘት ከቻልክ አድርገው። ከዚህ የተነሳ ክብር ታገኛለህ፣ ከነቢያት ጋር ታርፋለህ። መልአክ ነፍስህን ሊያወጣ በመጣ ጊዜ ትደሰታለህ

ቡኻሪ እና ሙስሊም ዘግበውታል። ይህም ካፊር ሙእሚን ከሚመገበው ሰባት እጥፍ ይመገባል እንደማለት ነው። ወይም ደግሞ የመመገብ አምሮቱ ሰባት እጥፍ ነው ማለት ነው። የስሜት መነሻው ደግሞ ሆድ፣ ሆድ ሲጠግብ ስሜት ይከተለዋልና እንጂ በተጨባጭ ሰባት አንጀቶች በሆድ ውስጥ አለ ማለት አይደለም። አቡ ሁረይራ ረዲያላሁ አንሁ እንዳስተላለፉት የአላህ መልእክተኛ አለይሂ ሰላት ወሰላም ለሦስት ተከታታይ ቀናት ቤተሰቦቻቸውን የስንዴ ዳቦ አጥግበው አያውቁ ይህችን ዓለም እስኪለዩ ድረስ። ቡኻሪና ሙስሊም ዘግበውታል። ዑመር ረዲየ ላሁ ዐንሁ እንዲህ ብለዋል። አደራችሁን ከልክ በላይ ጠግባችሁ አትመገቡ። ጠግቦ መብላት በምድር ላይ ለሰውነት ክብደት ያጋለጣል፣ በሞቱ ጊዜም ጥምብነት ነው። ሉቅማን ልጃቸውን ሲመክሩ ልጅ ሆይ ሆድ ሲሞላ ማሰላሰል ይሞታል፣ ጥበብ ይሰናከላል፣ ሰውነት ከዒባዳ ይታሰራል፣ ብለውታል። ፉዳይል ብኑ ዒያድ ለራሱ እንዲህ ይል ነበር። ነፍሴ ሆይ ምንድነው የምትፈሪው? እራባሎ ብለሽ ትሰግያለሽን? እሱን አትፍሪ። አንቺ አላህ ዘንድ ከዚያ በታች ዋጋ ነው ያለሽ። መሐመድና ቤተሰቦቻቸው እንኳን ይራባሉ። ሰሃል እብኑ ዓብዱላህ አቱስቱሪ

ጥበብ በእውቀትና በረሃብ ኀጢአት ደግሞ በመሃይምነትና በጥጋብ ውስጥ ይገኛል ብለዋል። ራሱን ያስራበ ሰው የሸይጣን ጉትጎታ ከሱ ይወገዳል ብለዋል። ሌላኛው ርዕስ የመራብ ቱርፋትና የጥጋብ ጉዳቶች። የረሃብን ጥቅም የሚያስተውሉት ብልህ አሊሞች ናቸው። የእነርሱን አስተውሎት ተከትሎ ራሱን ያስራበሰው በእርግጥም በረከቶቹ ይተርፉታል። አንደኛው ቀልብን ያነጻል። ማስተዋልን ያዳብራል። እይታን ያጠራል። ጥጋብ ግብዝነትን ነው የሚያወርሰው። ቀልብን ያሳውራል። በአንጎል ውስጥ መጨናነቅን ይፈጥርናል። የደም ዝውውርን ያግዳል። ቀልብም ለመገንዘብ ይሳነዋል። ቢያገናዝብም ቅልጥፍና አይኖረውም። ልጅ ምግብ የሚያበዛ ከሆነ በቃል የማጥናትና የማስታወስ ክህሎቱ ይዳከማል።

ወደ አላህ መቅረብ ማለት ድሆችን መውደድ፣ ከነርሱ መቅረብ። አትጥገቡ፣ የጥበብ ብርሃን ከቀልባችሁ ላይ ይጠፋል ብለዋል። ሉቅማን ለልጃቸው እንዲህ ብለዋል፣ ልጄ ሆይ ሆድ የሞላ እንደሆነ ማስተዋል ይመክናል፣ ጥበብ ይከስማል፣ ሰውነት ከአምልኮ ተግባራት ይተሳሰራል። ሁለተኛው ቀልብን ማለስለስና ማጽዳት በመታገሱ ምክንያት ቀልብ የዚክርን ጣዕም እንዲያጣጥም ያስችለዋል። ብዙውን ጊዜ ዚክርን በምላሳችን ላይ ስናመላልሰው እንውላለን። አንዳንዴ ቀልብ እንኳን ያው ሆኖ እያለ ጣዕሙ አይሰማውም። ይህ የሚመጣው የቀልብ ድርቀት ስለጋረደው አቡ ሱለይማን አዳራኒ ኢባዴ እጅግ የሚጠመኝ ሆዴ ከጀርባዬ የተጣበቀ ጊዜ ብለዋል ብሏል። አልጁነይድ እንዲህ ይላሉ አንዳችሁ በራሳችሁና በቀልባችሁ መካከል ግዙፍ የምግብ ግርዶ ታደርጋላችሁ። በዚህም የሙናጃን ወይም ከአላህ ጋር ተገልሎ ማውጋት ጣዕም ታጣላችሁ። አቡ ሱለይማን ቀልብ የተራበ እንደሆነ ይነጻል፣ ይለሰልሳል። የጠገበ ጊዜ ግን ይታወራል፣ ይሳሳታል። ቀልብ በሙናጃ ተጽዕኖ ስር ተወደቀ ለማገናዘብ ተጨማሪ ዕውቀት ያገኛል ብለዋል። ሶስተኛ መሰበርና መዋረድ የእብሪትና ፈንጠዚያ መቀረፍ መጥፋት ጋጠ ወጥነት የትዕቢትና ከአላህ አምልኮ የዝንጋቴ ምክንያቶች እነኚህ ናቸው። ነፍስ የምትለጎመውና የምትጨመተው በረሃብ ነው። ረሃብ ሲያገኛት ለአምላኳ ትሰክናለች፣ ትዋረዳለች። ለዚህም ነው የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ለይ ይህች ዓለምና በውስጧ ያሉ ጸጋዎች ሁሉ ይለገሳቸው ዘንድ ጥያቄ በቀረበላቸው ጊዜ አይሆንም፣ አንድ ቀን ተረቤ፣ አንድ ቀን መጥገብን እመርጣለሁ። የተራብኩ እንደሆነ ታገሳለሁ፣ ለአላህ እሰግዳለሁ። የጠገብኩ እንደሆነ ደግሞ አመሰግናለሁ ያሉት። ሆድና ብልት የእሳት በሮች ናቸው፣ መነሻቸውም ጥጋብ ነው። ትሕትናና ቁጥብነት ግን የጀነት በሮች ናቸው፣ መነሻቸው ደግሞ ረሃብ ነው። የእሳትን በር ይዘጋ የጀነትን ይከፍታል። ወደ አንዱ የቀረበም ከሌላኛው ይርቃል። አራተኛ የአላህን ፈተናና ፍርድ እንዲሁም የተቸገሩ ሰዎችን እንዳንዘናጋ ያደርጋል። የጠገበ ሰው የተራበንና ረሃብን ይዘነጋል። ብልህ የሆነ የአላህ ባሪያ አንድን መከራ አያይም አሻግሮ የመጨረሻውን ዓለም መከራ በአጋጣሚው ያየበት ቢሆን እንጂ በረሃብም ሆነ በጥም ይህንኑ ያስታውሳል። ሰዎች የሚጠሙበት የቅያማ ቀን ተርበውም

እንድናዝንና እንድንራራ ይገፋፋናል። የጠገበ ሰው ግን የተራበን ሰው ህመም ሊረዳ አይችልም። አምስተኛ የኀጢአት ስሜቶችን ሁሉ መስበር እንዲሁም ለክፉ የምታሳሳውን ነፍስ ለመቆጣጠር ማስቻል። የኀጢአቶች ሁሉ መነሻ ስጋዊ ስሜቶች ናቸው። ወስቋሹ ደግሞ ምግብ ስለመሆኑ ጥርጥር የለውም። ምግብን መመጠን ስሜትንና ኃይልን ያዳክማል። ደስታ ሁሉ የሚገኘው ስሜትን በመቆጣጠር፣ ውርደትና እድለቢስነት ደግሞ ነፍስ እሱን ስትቆጣጠረው። አስቸጋሪ እንስሳን እንኳ መያዝ የሚቻለው ረሃብ እስኪያደክመው ተጠብቆ፣ የጠገበ ጊዜ ኃይል ያገኛል፣ ይራገጣል፣ ይገፋተራል። ነፍሱም እንዲሁናት። አኢሻ ረዲየላሁ ዐንሃ ከአላህ መልእክተኛ ዐለይሂ ሰላቱ ወሰላም በኋላ የተፈጠረው የመጀመሪያው ቢድዓ ወይም ፍንገጣ ጠግቦ መመገብ ነው ብላለች። ሰዎች ጠግበው ሲበሉ ነፍሳቸው ወደ ጥፋት ይዛቸው ተነሳች። ስድስተኛ ረሃብ እንቅልፍን ያሸሻል፣ በአምልኮ ለማምሸትም ያግዛል። የጠገበ ሰው አብዝቶ ይጠጣል፣ መጠጣት ያበዛ እንቅልፍ ያበዛል። ያልጠገበ የሌሊት ሰላታ ያመልጦ አይደድብን ቀልቡ አይደርቅም እድሜ ውዱ ነገር የአንድ የአላህ ባሪያ አንጡራ ሀብት ነው። ማባከን የለበትም። እንቅልፍ ሞት ነው፣ እድሜን ያጎላል። ጠግቦ የሚተኛ ስለሚቀዣብር እሕትላምም ያጋጥመዋል። ይህም ከሰላት ያሳንፏል። በቀዝቃዛ ውሃ መታጠብ ስለሚፈራ ዊትር ሁሉ ሊያልፈው ይችላል። ከረሃብ በረከቶች መካከል ሰውነት ምግብን ያላበዛ እንደሆነ ጤናማ መሆኑ ነው። ብዙ በሽታም አያገኙ። ማግበስበስ የበርካታ የጤና እክሎች መንስኤ። ሰባተኛ በዒባዳ ላይ መዘውተርን ያገራል። መጥገብ ብዙ ዒባዳ እንድናከናውን ምክንያት ነው። ለመመገብ ራሱ ጊዜ ስለሚፈልግ ምግብ ለመግዛትና ለማብሰልም እንዲሁም፣ ስለዚህ በልቶ መጥገብ ጊዜን ያባክናል። ብዙ መመገብ በውዱእ ረዥም ሰዓት እንዳይቆይና ከመስጂድም ወጣ ገባ እንድናበዛ ያደርጋል። ሱሌማን እንዳሉት መጥገብ ስድስት ጣጣዎች አሉት፤ የዒባዳን ጣዕም ያሳጣል፣ ጥበብን ያሰናክላል፣ ለሌሎች እንዳናዝን ያደርጋል። ምክንያቱም የጠገበ ሰው ሁሉም ሰው ጥጋብ ላይ ይመስለዋል። ቆመኛ ሰው የሚመላለሰው መስጊድ ነው። የጠገቡት ሰዎች መዳረሻ ግን መጸዳጃ ቤት ነው። ስምንተኛ ሰውነት ጤና ይሆናል። ህመምን ይርቃል? መጥገብ የብዙ ህመሞች መንስኤ ነው ቀልብን ይጫናል አላህን ከማውሳትና ከማገናዘብ ያግዳል ለህክምና ወጪ ይዳርጋል ዘጠነኛ ብዙ የማይበላ ሰው ወጪው አነስተኛ በውስን የገንዘብ መጠን ይኖራል ሆዳም ሰው ግን ሁሌም ባለዳ ነው ትንሽ ነገር አይበቃውም የዘውትር ሐሳቡም ዛሬ ምን ልብላ ነው? ይህም ከሓላል አርቆ ወደ ሐራም መንገድ ሊወስዱ ይችላል። ከሰውም ሊከጅል ይችላል። ይህም ወደ ውርደትና ንቃ ይዳርጋል። ሙእሚን ወጪው ውስን ነው። አስረኛ የተረፈውን ምግብና መጠጥ ለወላጅ አጦች፣ ደሆችና ችግረኞች ለመመጾት ያስችለዋል። ይህም የቂያማ ቀን በመጽዋቱ ስር እንዲጠለል ያግዘዋል። ለሰው ልጅ ሀብቱ መጽወቱ ያሳለፈ ጨርሶ የተመገበውና ለብሶት ያለቀው ብቻ ነው። የተረፈን ምግብ መመጾት ከቁንጣንና ውጥረት የተሻለ። ሌላኛው ርዕስ የምግብ አምሮትን መገደብን መለማመድ። አንድ ዲን ተማሪ የሚመገብበትን ዓላማ ማወቅና የሚገባውንም ነገር ማስተዋል አለበት። አንደኛው ከሓላል ነገር በቀር መመገብ የለበትም። ሐራም ነገር እየተመገቡ የሚያደርጉት አምልኮ በባህር ማዕበል ላይ እንደ መገንባት ነው። ሌላው ምግብ አለማብዛት ነው። ይህንኑም በሂደት መለማመድ ይቻላል። አንድ አብዝቶ ይመገብ የነበረ ሰው በአንድ ጊዜ ወደ ትንሽ ልውረድ ብሎ ሁኔታው አይቀበለው፣ ይከብዳል። በሂደትና ቀስ በቀስ ነው መለማመድ ያለበት ከተለመደውና ከኖረበት ሁኔታ ለመውጣት። ለምሳሌ ሁለት እንጀራ ይበላ የነበረ ሰው አንድ ከግማሽ አንድ እያለ እየወረደ በሂደት ሆዱን ማላመድ ወደሚፈልገው መድረስ አለበት ራሱንም መጉዳት አይኖርበትም። ጉዳቱም በአካሉ ላይ በማይታይ መልኩ ይህን ማድረግ አለበት። ምግብን በዚህ መልኩ መጠናችሁ ተመገቡ ማለት የሚቻል ነገር አይደለም። ምክንያቱም ነገሩ ከሁኔታዎችና ሰዎች አንጻር ይለያያልና ነው። ሌላው ከምግብ አይነት መቀነስ ነው። በአብዛኛው ወደ መጨረሻው ዓለም መሄዳቸውን የተገነዘቡ ሰዎች ለስጋዊ ስሜት ግድ የላቸው

አንተ የዚድ ሆይ ምነካ ከምግብ በኋላ ምግብ አሉት። በመገረም ቀጥሎ የዑመር ነፍስ በእጁ ወንጁ ጌታ እምላል ፈለጋቸውን የሳታቸው እንደሆነ መንገዳቸውን ያሰታችኋል አሉ። እንዳጠቃላይ ነፍስ የተፈቀደላትን ተፈጥሯዊ ፍላጎት እርግፍ አድርጋ ትተው ማለታችን አይደለም። በሁሉም ነገር ውስጥ ተመራጩ መካከለኛ መሆን ነው። ከነገሮች ሁሉ መልካሞቹ መካከለኛ ናቸውና። ያሻቀበም ሆነ ያሽቆለቆለ ውጉዝ ነው። ዓሊም ሰው መካከለኝነት ሲባል ትክክለኛነት መሆኑን ያውቃል። የነፍስ ተፈጥሮ ምንም እንኳን መጥገብ ብትፈልግም ሸሪዓው ግን መራብን አወድሷል። በሁለቱ መካከል መሆን ሚዛናዊነት ነው። ተፈጥሮን ሙሉ በሙሉ መቃረን አይቻልም፣ ትልቅ ስኬትም አይገኝበትም። አፈጣጠራችን አንድን ባህሪ ሲቀበል ሸሪዓ ደግሞ ያንን ባህሪ የሚያወግዝበት ሁኔታ ይኖራልና በሁለቱ መካከል ሚዛናዊ ሆኖ መኖሩ ነው የሚመረጠው። ሸሪዓ ደግሞ ያንን ባህሪ የሚያወግዝበት ሁኔታ ይኖራልና በሁለቱ መካከል ሚዛናዊ ሆኖ መኖሩ ነው የሚመረጠው። ሸሪዓ ለሌሊት ሶላት መቆምንና እለቱን መጾምን በትልቁ አወድሷል። ግና አንዳንድ ሰዎች አመቱን ሙሉ መጾምንና በየሌሊቱ ሙሉ መቆምን በጀመሩ ጊዜ